ሆፕለስነስ የመጨረሻ ክፉ ነገር ነው። ጨለማ ነው። እስር ቤት ውስጥ ያሉ ሰዎች ያገኙትን በልተው እንደዚህ የሚኖሩት ለምንድን ነው? እፈታለሁ የሚል ተስፋ ስላላቸው፣ ሆፕ አላቸው። ሆስፒታል ውስጥ ያሉ ሰዎች ድኜ እወጣለሁ የሚል ሆፕ አላቸው። ተስፋ አላቸው። ትምህርቱን እየተማረ ያለ ልጅ ተመርቄ ጥሩ ስራ አገኛለሁ ጥሩ እንሮዳል የሚል ተስፋ ሆፕ አለው። የሰውን ተስፋ ካጠፋሽበት ጭለማ ነው ቶታል ዳርክነስ ውስጥ ነው የሚቀመጠው ሰው ተስፋ ከቆረጠ። ለዚህ ነው ተስፋ፣ ሆፕ በጣም አስፈላጊ የሆነው። ሆፕለስነስ የሆነ ሰው ተስፋውን አማጠ የጨረሰ ሰው የጠፋበት ሰው ዳርክነስ፣ ድግድቅ ያለ ጭለማ ውስጥ ነው የሚቀመጠው። ለዚህ ነው ራስን ወደ ማጥፋት እንደዚህ የሚካሄደው እና ይሄ በጣም አስፈላጊ ነው። በምድር ላይ ተስፋ ካጣን ያው ሁላችንም በፈጣሪ ስለምናምን ተስፋችንን በእሱ ላይ ማድረግ እንችላለን። ዳዊት ይላል አሁንስ ተስፋ የማን ነው እግዚአብሔር አይደለምን? ይላል ሁሌ ያለ ስለሆነ ፈጣሪ፣ ሁሌ ተስፋሽን በሱ ላይ ካደረግሽ፣ ከሌ ተስፋ ሊያስቆርጠኝ ይችላል። ከሊተ ቃል የገባችሁን አላደረገችም። በቤተሰቤ ተስፋ ልቆርጥ እችላለሁ። በማህበረሰብ ተስፋ ልቆርጥ እችላለሁ። በፈጣሪ ግን ተስፋ ካለኝ አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን ብለሽ ተስፋሽን በእሱ ላይ ታደርጊያለሽ እና ተስፋ ልንንከባከበው የሚገባ ብርሃን ነው የጠፋ ለታ ጨለማ ነው ድቅድቅ ያለ ጨለማ ነው ስለዚህ ተስፋችንን ተስፋ ብርሃንን ከቻልን የሌሎችንም ብናበራላቸው ተስፋ ብንሰጣቸው ያልፋል እኮ ብንላቸው በጣም ጥሩ ነው እና ይህን ማራገፍ አለብን ተስፋ መቁረጥን ማራገፍ አለብን